አስፈሪ የነበረው የቡካዮ ሳካ ጉዳት አዲስ ዜና ተሰምቶበታል። የመድፈኞቹ አሰልጣኝ ሚካኤል አርቴታ የደጋፊውን ጭንቀትና ስጋት ያረጋጋ አስተያየት ሰጥቷል። በፖርትማን ሮድ አርሰናል ኢፕስዊሽ ታውንን አራት ለባዶ ባሸነፈበት ጨዋታ ለቀጣዩ ተጋጣሚያቸው ለፓሪስ ሳን ዣርማ መልዕክቱን አስተላልፏል። ለረጅም ወራቶች ተናፍቆ የነበረው የአርሰናል የቀኝ መስመር አስፈሪ ጥምረት ተመልሷል። ስለዚህም ጉዳይ እንመለከታለን ለቀጣይ ጨዋታ ተስፋ የሰጠ ሆኗል። ኢፕስዊች ጨዋታ ለፓሪስ መርሃ ግብር የድረስ ሪሀርሳል የታላቁ ድግስ ልምምድ ነው እየተባለ ነው። ስለዚህም ጉዳይ አርቴታ የሰጠው አስገራሚ አስተያየት አለ ዛሬ እንመለከተዋለን። እነዚህና ሌሎች መድፈኞቹን የተመለከቱ አዳዲስ ጉዳዮች ተካተዋል። የተከበራችሁ የሸጋ ስፖርት ተከታታዮች ለምታደርጉልን ያልተደገበ ፍቅርና ድጋፍ እጅግ እናመሰግናለን። ነገር ግን አሁንም ከዘጠና በመቶ በላይ የምትሆኑ ተመልካቾች ሰብስክራይብ ስላላደረጋችሁ ቻናላችንን ታግዙ ዘንድ ጥቂት ሰከንዶችን ወስዳችሁ ሰብስክራይብ እንድታደርጉ በትህትና እንጠይቃለን። እንደ ሁል ጊዜውም መረጃችን ለብዙ ሰዎች እንዲዳረስ ላይክ እና ሼር በማድረግ ጀምሩልን። መልካም ቆይታ። ትላንትና ለመድፈኞቹ ጥሩ የሚባል ቀን ነበረ። ከሜዳቸው ውጪ ወራጅ ቀጠና ላይ ያለውን ኢፕስዊችታውንን በምቾት አራት ለባዶ በሆነ ውጤት አሸንፈው ተመልሰዋል። ሊያንድሮ ትሮሳርድ ሁለት ጎሎችን አስቆጥሯል። ጋብሪኤል ማርቲኔሊ በአርሰናል ታሪክ ሀምሳኛ ጎሉን አግብቷል። ተቀይሮ የገባው ኢተን ዋኔሪም ሌላኛውን ጎል ለአርሰናል ማስቆጠር የቻለ ተጫዋች ነው። አርሰናል ወሳኝ የሚባለውን ድል ማስመዝገቡን ተከትሎ ሊቨርፑል የሊግ ሻምፒዮን መሆኑን ለማረጋገጥ ቀጥ ቀጣይ ጨዋታ ለማድረግ ይገደዳል። ትናንትና ሊቨርፑል ከሜዳው ውጪ በኪንግ ፓወር ስታዲየም ከፕሪምየር ሊጉ መውረዱን ባረጋገጠው ሌስተር ሲቲ ላይ የአንድ ለባዶ ድል መቀዳጀቱ ይታወሳል። ትሬንት አሌክዛንደር አርኖልድ ብቸኛ የማሸነፊያ ጎሉን አስቆጥሯል። ነገር ግን ቀያዮቹ የፕሪምየር ሊጉን ዋንጫ እንዳሸነፉ ለማረጋገጥ ይህ በቂ አልሆነም። በቀጣይ ሳምንት አጋማሽ ረቡዕ አርሰናል ከክሪስታል ፓላስ ቀጣዩን ጨዋታ ካሸነፈ ሊቨርፑል እስከ እሁድ ድረስ የፕሪምየር ሊግ ሻምፒዮን መሆናቸውን ለማረጋገጥ ሊጠብቁ ግድ ይላቸዋል። በራሳቸው ሜዳ ቶተንሃምን ሲገጥሙ የሊግ አሸናፊ መሆናቸውን ሊያረጋግጡ ይችላሉ። ነገር ግን በለንደን ደርቢ ሮብ አርሰናል ኢምሬትስ ስቴዲየም ላይ በክሪስታል ፓላስ የሚሸነፍ ከሆነ ሊቨርፑል ኳስ ሳይጫወት ሻምፒዮንነቱን ሊያረጋግጥ ይችላል። የትናንቱ ድል ግን ቀያዮቹ በአርሰናል ምክንያት ተጨማሪ ቀናቶችን ለመጠበቅ የተገደዱበት ሆኗል። በዚህ ጨዋታ በጣም ብዙዎችን ያሳሰበውና ያስጨነቀው ለደጋፊዎች አሰቃቂ የነበረው የቡካዮ ሳካ ጉዳት ነበረ። ሳካ ከማድሪድ የሁለት ለአንድ ድልና የጎል አስቆጣሪነት ምሽቱ በኋላ ጥሩ የሚባል የመጀመሪያ 45 ደቂቃን ትላንትና በፖርትማን ሮድ አሳይቷል። ቋሚ ሆኖ ጨዋታውን የተሰለፈው ቡካዮ ሳካ በጣም የተነቃቃ ጊዜ ነበረ ሲያሳልፍ የነበረው ጎሎች ማስቆጠር የሚችልባቸው አጋጣሚዎችም ተፈጥረውለት ነበረ ነገር ግን 32ተኛው ደቂቃ ላይ የኢፕስዊቹ የመስመር ተከላካይ ሊፍ ዴቪስ በጣም ከባድ የሚባል አሰቃቂ መጥፎ ጥፋት ሳካ ላይ ሰርቶበታል። የጨዋታ ዋና ዳኛው ክሪስ ካቫና በቀጥታ ቀይ ካርድ ይህንን ተጫዋችም አሰናብተውታል። የቀኝ እግሩ ቁርጭምጭሚት ላይ የተሰራው ጥፋት ሳካ ከጨዋታው ውጭ ያደርገዋል፣ ተቀይሮ እንዲወጣ ያስገድደዋል ተብሎ ቢታሰብም የ23 ዓመቱ እንግሊዛዊ ግን በዚያው በሜዳ ላይ በመቆየት ለመጫወት ችሏል። ተስሏል። 57 ደቂቃዎችን በዚህ ጨዋታ ተሰልፏል። ከጥፋቱ በኋላ 25 ደቂቃዎችን ሳካ ለአርሰናል አድርጓል። ነገር ግን ተቀይሮ ሲወጣ በተጠባባቂ ወንበር ላይ የሕክምና አስታፍ አባላት ለሳካ የበረዶ ላስቲክ አዘጋጅተው በቀኝ እግሩ ቁርጭምጭሚት ላይ አስረውለት ነበረ። ከሜዳ ሲወጣም ቱታውን ለብሶ በምቾት ማጣት ውስጥ ሆኖ ሕመም እየተሰማው ሲያነክስም ታይቷል። ይህ ምስል ለብዙ የአርሰናል ደጋፊዎች ስጋት ሆኖ ነበረ ስለ ከቡካዮ ሳካ ከጨዋታው መጠናቀቅ በኋላ አስተያየቱን የሰጠው ሚኬል አርቴታ ግን ጉዳቱ ቀለል ያለ እንደሆነ አረጋግጧል። አርቴታ ሃምሳ ሰባተኛው ደቂቃ ላይ ሳካን ቀይሮ ያስወጣው ከስምንት ቀናቶች በኋላ ለሚኖረው የፒኤስዤ መርሃ ግብር ጥንቃቄ ለማድረግ እንደሆነ አስረግጧል። ትንሽ ህመም ተሰምቶት ነበረ፣ ግን የሳካ ጉዳት ሲሪየስ ነገር አይደለም ሲል አስተያየቱን ሰጥቷል። ስለዚህ አሁን ያለበት ሁኔታ ጥሩ የሚባል ነው ብሏል። ህመም እየተሰማው ነው፣ ከባድ ግን ጉዳት አይደለም ብሏል። አርቴታ ጥፋቱ ከኋላ የተሰራ ነበረ፣ ነገር ግን ጥፋቱን ሆነ ብሎ ተጫዋቹ የሰራው ነው ብዬ አላስብም ብሏል። አደገኛ ጥፋት እንደሆነ ግን ምንም ጥርጥር የለውም ነው ያለው። በአመቱ ሳካ፣ ኦደጋር፣ ካይ ሃቨርትዝ እና ጋብርኤል ጄሱስ ወሳኝ የሚባሉት የአጥቂ ስፍራ ተጫዋቾች ለመድፈኞቹ በጉዳት ምክንያት ለረጅም ወራቶች ጨዋታ ሳያደርጉ ቆይተው ነበረ። ስለዚህም ተጫዋቾች ሜዳ ላይ ጉዳት ሲገጥማቸው ያን ያህል መጨነቅና መስጋት እንዳቆመ ትላንትና አርቴታ ተናግሯል። የሳካን ጉዳት ስትመለከት ደንግጠ ነበሮ የተባለው አርቴታ እርሱ ያን ያህል ጭንቀት እንዳልተሰማው ነው የገለጸው። ሳካ የጡንቻ ቀዶ ጥገና አድርጎ ለሶስት ወራቶች ያህል ከሜዳ በራቀባቸው መርሃ ግብሮች አርሰናል ተቸግሮ እንደነበረ ይታወሳል። 19 ጨዋታዎች ለአርሰናል በዚህ ጉዳቱ ምክንያት ሳያደርግም ቆይቶ ነበረ። የትላንቱ ጉዳት ከወሳኝ የቻምፒየንስ ሊግ የግማሽ ፍጻሜ መርሃ ግብር ተቀድሞ የደረሰ በመሆኑ ደጋፊዎች ብዙ ጭንቀት ተሰምቷቸው ነበረ። ነገር ግን ሚካኤል አርቴታ የሳካ ጉዳት ምንም የሚያሳስብ አይደለም ሲል ተናግሯል። ሸጋ ስፖርትን እየተከታተላችሁ ስለሆነ እናመሰግናለን። በአጭር ጊዜ ውስጥ ብዙ ፍቅር አሳይታችሁናል። እስቲ በዚህ ቪዲዮ ደግሞ ወደ አስር ሺህ ሰብስክራይበር እንድንጠጋ፣ አግዙን ላይክ እና ሼር ማድረጉ አይረሳ በትላንትናው ጨዋታ ሚኬል አርቴታ አዳዲስ ኤክስፐሪመንቶችን ሞክሯል። ለፓሪስ ሰን ዠርማ መርሃ ግብር እየተዘጋጀም እንደሆነ ገልጿል። በርናቤዩ ላይ በተሳካው የሁለት ለአንድ ውጤት ቢጫ ካርድ የተመለከተው ቶማስ ፓርቴ የፓሪስ ሰን ዠርማ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ኤምሬትስ ላይ እንደሚያመልጠው ይታወቃል። ይህንን ታሳቢ በማድረግ ሚኬል አርቴታ ዴክለን ራይስን የስድስት ቁጥር ቦታ ላይ አሰልፎ ተመልክተነዋል። ዴክለን ራይስ ከሚ ሚኬል ሜሪኖ እና ከማርትን ኦደጋርድ ጋር በተጣመረበት የኢፕስዊች ታውን መርሃ ግብር አሲስት አድርጎ መውጣት ችሏል። ከዚያ ባለፈ ደግሞ በዚህ ጨዋታ 73ኛው ደቂቃ ላይ ተቀይሮ በመውጣት የተወሰኑ ደቂቃዎችን ረፍት እንዲያደርግ ሚኬል አርቴታ ፈቅዶለታል። የዴክለን ራይስ የስድስት ቁጥር ቦታ ላይ መሰለፍ ዋነኛ ምክንያቱ ለፓሪስ ሳን ዣርማን ጨዋታ እንዲያዘጋጀው እንደሆነ ሚኬል አርቴታ አረጋግጧል። ከዚያ ባለፈ በዚህ ጨዋታ ከሪያል ማድሪድ ጋር በነበረ መርሃ ግብር ቋሚ የነበሩ ተጫዋቾች ረፍት ተሰጥቷቸዋል። ጁሪያን ቲምበር እና ቶማስ ፓርቴ በዚህ የኢፕስዊች መርሃ ግብር ሳይሰለፉ ቀርተዋል። ከሪያል ማድሪድ ጋር በነበረ ጨዋታ ቋሚ የነበረው ወጣቱ የመስመር ተከላካይ ማይልስ ሉዊስ ስኬሊ ተቀይሮ ነበር የገባው እንደነ ቡካዮሳካ ሳካ፣ ሚኬል ሜሪኖ፣ ጋብሪኤል ማርቲኔሊ፣ ዴክላን ራይስ እና ሊያንድሮ ትሮሳርድ ያሉትም ተጫዋቾች ረፍት እንዲሰጣቸው በማሰብ ተሰላፊ ሆነው ጨዋታውን ቢጀምሩ ነገር ግን ሙሉ ዘጠና ደቂቃ ሳያደርጉ የተወሰኑ ደቂቃዎችን ረፍት እንዲያደርጉ ተቀይረው ወጥተዋል። በዚህ የኢፕስዊች ጨዋታ ግን ለአርሰናል ደጋፊዎች በጣም ደስታን የሰጠ ጥሩ ፍንጭ ያሳየም አንድ ነገርን ተመልክተናል ይህም ደግሞ ከራይስ የስድስት ቁጥር ቦታ መሰለፍ ወይ ደግሞ ከትሮሳርድ የዘጠኝ ቁጥር ቦታ መሰለፍ የላቀ የአርሰናል ኃይለኛ የሚባለው የቀኝ መስመር ጥምረት ዳግም ተመልሷል። በጋብሪኤል ጀሱስ እና በካይ ሃቨት ጉዳት ምክንያት በሜክሺፍት የአማካይ ስፍራ ተጫዋቹን የዘጠኝ ቁጥር ቦታ ላይ አድርጎ ሲጠቀም የነበረው ሚኬል አርቴታ ትላንትና ግን ትሮሳርድን ዘጠኝ ቁጥር አድርጎት ነበረ። ትሮሳርድም ይህንን ግልጋሎት በሁለት ጎሎች መካስ ችሏል። ሁለት ጎሎችን ያስቆጠረው ይሄ ተጫዋች ለፓሪስ ዣርማን ጨዋታ በየትኛውም ቦታ ላይ የመሰለፍ አቅም እንዳለው ትላንትና አረጋግጧል። ነገር ግን ለአርሰናል ደጋፊዎች በጣም ሸጋ የሚባለው ዜና የአርሰናል አስፈሪ የቀኝ መስመር ጥምረት መመለሱ ነው። ማርቲን ኦደጋርድ፣ ቡካዮ ሳካ እና ቤን ኋይት የተጣመሩበት የቀኝ መስመር ተሰላፊነት ከ161 ቀናቶች በኋላ በፕሪምየር ሊጉ ቋሚ ሆኖ ሲጫወት አይተነዋል። በዚህ የውድድር ዓመት ቤን ኋይት፣ ማርቲን ኦደጋርድ እና ቡካዮ ሳካ ለአራተኛ ጊዜ ብቻ በፕሪምየር ሊግ ጨዋታ ቋሚ ሆኖ ተሰልፈዋል። አርቴታ ይህንን ጥምረት በጣም ይወደዋል። እርሱ ለጀመረው ፕሮጀክት ትልልቅ የሚባሉ ቶች እንዲመዘገቡ ምክንያት የነበረ የቀኝ መስመር ጥምረት ነበረ። ይህ ጥምረት ትላንትና ፍሬ አፍርቶ አስፈሪነቱን ዳግም አስመልክቷል። አርቴታ ከጨዋታው መጠናቀቅ በኋላ በሰጠው አስተያየት በዚህ የውድድር ዓመት የተመለከትነው በጣም ምርጡ 45 ደቂቃ ብሎታል። በ35 ደቂቃ ውስጥ በጣም ኃይለኛ በጣም ምርጥ የሚባለውን የዚህ የውድድር ዓመት ጨዋታችንን አሳይተናል። ሁለት ጎሎችን አስቆጥረናል። ሶስት ወይም አራት ጎሎች ላይ መድረ ስ እንችል ነበረ ብሎ በመጀመሪያው አጋማሽ ስለነበረው የአርሰናል የበላይነት አርቴታ በአድናቆት አስተያየቱን ሰጥቷል። ቀጣይ በለንደን ደርቢ ከክሪስታል ፓላስ በሚኖር ጨዋታ የፊታችን ሮብ የተወሰኑ ቁልፍ ተጫዋቾችን ሚኬል አርቴታ ረፍት ሊሰጣቸው አስቧል። ምክንያቱ ደግሞ በኤምሬትስ ስታዲየም የሚደረገው የፔዤ መርሃ ግብር ሊሆን ይችላል። የቀኝ መስመሩ የአርሰናል ጥምረት በኢፕስዊች መርሃ ግብሩ ላይ ለጎሎች መገኘት ምክንያት ሆኖ አይተነዋል። የኢፕስዊች ተከላካዮች ቡካዮሳካን መቆጣጠር ተስኗቸው ሲዳክሩ ነበረ። በጣም ብዙ ጥፋቶችም ተሰርተዋል። ኃይለኛው ጥፋት 32ተኛው ደቂቃ ላይ እስኪሰራበት ድረስ ቡካዮሳካ በ32 ደቂቃ 3 ለጎል የሚሆኑ አጋጣሚዎችን ቻንስ ክሪኤት በማድረግ ከፍተኛውን ቁጥር ይዟል። ቤን ዋይት ደግሞ በ32 ደቂቃ ውስጥ በኢፕስዊች የ1650 ሳጥን ውስጥ አራት የተሳኩ የኳስ ቅብብሎችን አድርጓል። ይህ ደግሞ በጨዋታው እስከዚያ ደቂቃ ድረስ እጅግ ከፍተኛው ሆኗል። ከዚያ ባለፈ በመጀመሪያው 45 ደቂቃ ብቻ ሳካ አምስት ለጎል የሚሆኑ አጋጣሚዎችን ፈጥሯል። ቤን ዋይት ስድስት ኳሶችን በኢፕስዊች የ1650 ሳጥን ውስጥ ማቀበል ችሏል። ኦደጋርድ ሰላሳ ሁለት የተሳኩ ኳሶችን በኢፕስዊች የሜዳ ክፍል ውስጥ ማቀበል ችሏል። ኦደጋርድ በ90 ደቂቃ ሰባ ኳሶችን በኢፕስዊች ታውን የሜዳ ክፍል በማቀበል አዲስ ታሪክም አስመዝግቧል። ከ201617 በኋላ በተቃራኒ የሜዳ ክፍል ውስጥ በጣም ብዙ ኳሶችን ያቀበሉ የአርሰናል ተጫዋቾች አምስተኛ ደረጃ ላይ ተቀምጧል። ከነዚህ ውስጥ ኦዝል ከዌስት ብሮሚች አልቢየን በነበረ ጨዋታ 75 ኳሶችን በዌስት ብሮም የሜዳ ክፍል አቀብሎ ነበረ። ራሱ ኦዝል 72 ኳሶችን ከስዋንሲ ጋር በእነርሱ የሜዳ ክፍል በተሳካ ሁኔታ አቀብሎ ታሪክ መዝግቦታል። ዦርጂኒዮ ከኒውካስል በነበረ ጨዋታ 72 ኳሶችን በእነሱ የሜዳ ክፍል አቀብሎ ነበረ። ቀጣይ ደግሞ ሰባ ኳሶች ላይ የደረሰው ማርቲን ኦደጋርድ ሆኗል። ከኢፕስዊች ታውን ይህንን አድርጓል። ሰባ ኳሶ ችን በተቃራኒ የሜዳ ክፍል በማቀበል ሴስክ ፋብሪጋስም ይገኝበታል ከሃደርስፊልድ ታውን ይህንን አድርጎ ነበረ። ትላንትና ከ161 ቀናቶች በኋላ የቤን ዋይት የማርቲን ኦደጋርድ እና የቡካዮ ሳካ ጥምረት እጅግ አስፈሪ የሚባለውን አርሰናል አስመልክቶናል። ይህ ጥምረት በፓሪስ ሳን ዣርማን ጨዋታ ሊደገም ይችል ይሆን የብዙዎች ጥያቄ ነው። ለሚኬል አርቴታ ግን ቆንጆ ራስ ምታት ይሆንለታል። የተወደዳችሁ የሸጋ ስፖርት ተከታታዮች መረጃዎቻችንን ስለምታደምጡ እጅግ እናመሰግናለን። ስለ መረጃዎቻችን ስለ አቀራረባችን አስተያየት ካላችሁ በኮሜንት ሴክሽን ላይ መጻፋችሁን እንዳትረሱ። ሼር ላይክ እና ሰብስክራይብ ማድረግ እንዳይዘነጋ። ሰላም